ክፍያ የሚጠይቁ ጆርናል አርቲክሎችን በነፃ ማውረድ ትችላላችሁ። እንዴት ነው የምታደረጉት? ክሮም ላይ ትገባላችሁ። ከዛ ሰርቹ ጋር ትሄዱና ይህንን እኔ የሚጽፈውን ሊንክ ትጽፋላችሁ። ኤስሲአይ ሀብ ብላችሁ ከዛ ሰርች ነው የምታደረጉት። ሀብ ብላችሁ ሰርች ነው የምታደረጉት። ከዛ በኋላ ወደዚህ ያመጣችኋል። ከዛ መጀመሪያ ላይ የመጣውን ሴክ ሀብ ሳይንስ ፎር ደ ፒፕል የሚለውን እሱን ትነኩታላችሁ። ከዛ ወደዚህ ፔጅ ያመጣችኋል። ስለዚህ ክፍያ ለምሳሌ ለምሳሌ ወደዚህ ለምሳሌ ፕሪቫሌንስ ኦፍ ቲቪ ለምሳሌ ለማውረድ ብትፈልጉ ዳውንሎድ ስታደርጉ ይሄን ያክል ብር ክፍያ ክፈሉ ብላችሁ ኮፒ ተረጉና ሊንኩን ሊንኩን ኮፒ ለማድረግ እዚ ላይ ሰርች ያደረጋችሁትን እሱን ክሊክ ታደርጋላችሁ። እዚ ጋር ያለውን ኮፒ ምልክቷን ኮፒ ታረጉና ከዛ በመሃል ትወጣላችሁ። ከዛ ትወጡና ወደ መጀመሪያ ሲክ ሀብ ብለን ሰርች ባደረግንበት እንሄድና እዚ ጋር ፔስት ማድረግ ነው። ሪፈራንስ እንትኑን ማለት ነው ስለዚህ ይህንን ደግሞ ኦፕን እናደረገዋለን ይኸው የቁልፍ ምልክት ያለውን ኦፕን እንለዋለን ከዛ በኋላ ይሄ አሁን ክፍያ የሚጠይቅ ስላልሆነ ነው ስለዚህ ዳውንሎድ ማድረግ ትችላላችሁ ማለት ነው በዚህ ሳይት ላይ ስለዚህ ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ መልካም ጊዜ ይሆንላችሁ ባይ ባይ